በውስብስብ ችግር ውስጥ ብንሆንም ታሪካዊ ኃላፊነታችንን መወጣት ይኖርብናል ሲሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። የአማራ ክልል ትምህርት ቢሮ የዘጠኝ ወራት እቅድ አፈጻጸም ከባለድርሻ አካላት ጋር ገምግሟል። ተጨማሪውን ከሰለሞን አስፌ እንከታተል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ባለፉት ዘጠኝ ወራት በርካታ ስራዎችን እየሰራ ይገኛል። በክልሉ የሚገኙ ክልል አቀፍና አገር አቀፍ ብሔራዊ ፈተና የሚወስዱ ተማሪዎች ውጤት እንዲያስመዘግቡ ለማድረግ የትምህርት አመራሩ ከመምህራን እንዲሁም ከሚመለከታቸው አካላት ጋር በመሆን ተማሪዎች ትርፍ ጊዜያቸውን ጨምሮ እንዲያጠኑና እንዲዘጋጁ በማድረግ የማጠናከሪያ ትምህርትን በመስጠት ጭምር ለውጤት የሚያበቃቸውን ስራ እየሰራ እንደሚገኝ ከአሚኮ ጋር ቆይታ የነበራቸው የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በትምህርት ጥራት ላይ ትኩረት ተሰጥቶ እየሰራ ይገኛል ብለዋል። በዚህ አመት ላይ ያገኘናቸው ወይም በዘጠኝ ወሩ ውስጥ የተሻለ ሰርተናል ብለን የምናስባቸው በምዝገባ ያጣናቸውን በውጤት ለማሳካት በሚል ተማሪዎችን ለማብቃት የምናደርጋቸው ስራዎች በገጠርም ጭምር በተለይ ደግሞ የስድስት የስምንት የአስራ ሁለተኛ ክፍል ተማሪዎቹን ያዳር ጥናት ሳይቀር ማስጀመራችን ቅዳሜና እሁድ የስራ ቀን አድርገን መጠቀማችን፣ ላይብራሪዎች ሙሉ ክፍት ሆነው እያገለገሉ መሆናቸው፣ መምህራን ማታ ሳይቀር በፎቶ ማየት ይቻላል። ቲቶሪያል እየሰጡ ናቸው። ኮሌጆች የቲቶሪያል እየሰጡናቸው፣ ማጠናቀሪያ ትምህርት እየሰጡ ናቸው ሎጂካል ትሪትመንት እየሰጡ ናቸው ለመምህራለት ተማሪዎች። እንደገና ዩኒቨርሲቲው ለሁለተኛ ደረጃ ኮሌጆች ለአንደኛ ደረጃ መምህራንና ተማሪዎች የማብቃት ስራ የመደጋገፍና አንድነትን የማጠንቀር የትምህርት ቤቶች ግንባታ ላይ ትልቅ ስኬት አስመዝግበናል። የጸጥታ ችግር በተከሰተባቸው አካባቢዎች ተማሪዎች ወደ ትምህርት እየሄዱ አይደለም። በሚቀጥለው የትምህርት ዘመን ችግሩን ተወያይቶና ተነጋግሮ በመፍታት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የክልሉ ትምህርት ቢሮ አቅዶ በርካታ ስራዎችን እየሰራ እንዳለ ገልጸው ትምህርት የጋራ ጉዳያችን ነው። ማንኛውም አካል ለትምህርት ትኩረት መስጠት አለብን። ችግር ቢፈጠር እንኳን በውይይትና በንግግር ፈተን ተማሪዎቻችንን ወደ ትምህርት ገበታቸው መመለስ አለብን ሲሉ ሀሳባቸውን ገልጸውልናል። ሁለንተናዊ ልማትን ለሚያስፈልገን መሆኑን ማስረዳት ከኛ የመጀመሪያ ስራችን ይሆናል ማለት ነው ለህዝባችን። ስለዚህ ማንም ጋር መወያየት እንፈልጋለን። የእምነት ተቋማት አንልም፣ ፖለቲካ ፓርቲ አንልም፣ የታጠቀ አንልም፣ መንግስት አንልም፣ ሁሉም ጋር ወላጅ የለም፣ ሁሉንም ሳንመርጥ በትምህርት ጉዳይና በትምህርት አስፈላጊነት ላይ ከዘመኑና ከዓለም አቀፍና ሀገር አቀፍ ሁኔታው ጋር እያገናዘብነ የአማራ ክልል ህዝብ ነገ ምንዳፋ ዳፋ እንደሚገጥመው ምን ችግር እንደሚገጥመው ለማሳየት ጥረት እያደረግን ነው። በታሪኩ የአማራ ክልል ህዝብ ከሀገር አቀፍ እስከ ዓለም አቀፍ ድረስ ትልልቅ ቦታዎች ላይ ፕሮፌሽናል የሆኑትን ቴክኖክራት የሆኑትን ታዋቂ የሆኑ ሳይንቲስቶችን ያበረከተ ህዝብ ነው። ይሄንን ታሪኩን ደግሞ በእኛ ዘመን መቋረጥ እንደሌለበትና አሁንም ያንን የሚያካክስ ስራ መስራት እንዳለብን ግንዛቤ መፍጠር የመጀመሪያችን ነው። ተናበን ተቀናጅተን በመስራት የነገ ሀገር ተረካቢዎችን ማስተማርና ማነጽ ከእያንዳንዳችን ይጠበቃል። ትምህርት የጋራ ጉዳያችን በመሆኑ በጋራ ልንሰራና ሀገርን በጋራ ልናጸና ይገባል ሲሉ ነው ሀሳባቸውን በተለይም ለአሚኮ የተናገሩት። ልጆቻችን እንዲማሩ የዓለም አቀፍም ህግ የአገር አቀፍም ህግ የሰብአዊ መብትም ጉዳይ የትውልድም ጉዳይ የመኖር አለመኖር የሉዓላዊነት ጉዳይ መሆኑን ተረድተው እንዲያግዙን ጥሬን ማቅረብ እፈልጋለሁ። የዛሬ መንግስት መኖር አለመኖር አይደለም፣ የዛሬ ትምህርት ቤት መዘጋት አለመዘጋት የሚያሳየው ነገ መቀጠል አለመቀጠልን ስለሆነ ማንም ይሁን ማን ከዚህ ነፃ እንዲሆን እፈልጋለሁ። ቅድም ባልሁት መልኩ መምህሮቻችን አቃለሁ እየተንገላቱ ነው። እየተሰቃዩ ነው። እየተገደሉ ነው። እየተሳደዱ ነው። እየታገቱ ነው። ከኑሮ ውድነቱ ከብዙ ስቃዮች እንደሌላው ማህበረሰብ ከሚሰቃዩት በዘለለ ደግሞ በማስተማራቸው እየተንገላቱ ስለሆነ እኛ የጽናት ምልክት ነን። ማስተማር፣ መምህርነት እንደ ሻማ በርቶ ለሌላው ብርሃን መስጠት እንጂ ለራስ አይደለም። ይሄንን እምነታቸውን፣ ሙያቸውን፣ ማክበራቸውን ጸንተው እንዲቀጥሉ ነገ ሲያልፍ የምናከክሳቸው፣ ነገ ሲያልፍ ታሪክ የሚመዘግብላቸው መሆኑን አውቀው በጽናት መርሶዎች ጎኔ እንዲቆሙ ጥሪ ማቅረብ እፈልጋለሁ።